ሀገራችንን በዚህ ልክ የመጥላታችን ምስጢር ምንድን ነው ግብፆቹ ቀድሞዋን ካይሮ ከተማን ለመቀየር ባላንጣችንንም ጭምር እያነጸርኩ ነው ግዙፉ የ350 ቢሊዮን ዶላር ፕሮጀክት ጋር ጫካ ቨርስስ ወይ ደግሞ ጫካና ሲሲሲቲ እንላለን ግንባታው ሙሉ በሙሉ ሲያልቅ አዲሲቱ መዲና በአፍሪካ ረጅሙ ህንፃ በአፍሪካ ትልቁ መስጂድ እና! ሁለተኛ ትልቁ ስታዲየም። የእኔ መፈክር ኢትዮጵያ ወይም ሞት አራት ነጥብ። አገራችንን እንውደድ። አዲሱ ትውልድ ሐሳብ ነው ሌላ። ሀገራችንን በዚህ ልክ የመጥላታችን ምስጢር ምንድን ነው? ወይ ደግሞ ሀገራችንን ስለ ምንድን ነው የማንወዳት? ብለን ዛሬ ደፍረ ልንጠይቅ ነው እንግዲህ የምናየውን ያለውን የሰራ ነውን ካለም ነው ከናፈቅ ነውና ከምንጨርሰው ጫካ ጋር እያነጻጸርን ብናይ ስለምንድን ነው ሀገራችንን የማንወደው ብለን እንድንጠይቅ ደፍረናል ወይ ደግሞ ደፍረን እንጠይቃለን ዛሬ። ለዚህም ደግሞ ሁነኛ ታሪካዊ ባላንጣችን ወደምትባለው ግብፅ እንጓዛለን። እስኪ የግብፁን ሲሲሲቲ ከኛው ጫካ ጋር እናንጽረው። ጫካ ከሚያልቀው ከወጠን ነው እየሰራ ነው ካለ ነው ጫካ ከያዘው ሕልምና እኛ ከምንለው እንዲሁም ግብፆቹ የቀድሞዋን ካይሮ ከተማን ለመቀየር እየሰሩበት ካለው ከአዲሱ ግዙፉ የ350 ቢሊዮን ዶላር ፕሮጀክት ጋር እያነጸርን ሀገራችንን ጫካ ቨርስስ ደግሞ ጫካና ሲሲሲቲ እንላለን። በቁጭትም በእውቀትም እስኪ እንጠይቅ እንጠየቅ ልንል ነው ዛሬ። አዎ እንጠይቅ ደግሞም እንጠየቅ። ተቃውሟችን ሁሉ፣ አያያዛችን ሁሉ የደህና ነው ወይ? ውረድ እንውረድ፣ አላዋጣንም። ፍና ከስካይ አላዋጣ እየተዟዟርን እንጠይቅ፣ እንመርምር፣ እንፈትሽ። ጫካን ባሰብኩ ጊዜ ያለቁት ላይ የተራመድኩኝ የጨረስነውን እያየሁ ደግሞ ጫካን ባሰብኩት ጊዜ ወደ ታሪካዊ ባላንጣችን ብዙም ወደማትርቀን ወደምናያት ስታየን ወደምትኖረው ወደ ግብፅ እንሻገርና ሲሲሲቲ ቨርስስ ጫካ ብለን ደግሞ እናነጽራለን። የእኛውን ጫካን ያልነው ምናልባት በእኔ አጠራር አብይነት ልንለው እንችላለን። ሲሲሲቲ ቨርስስ ስማርት ሲቲ ልንለውም እንችላለን። እናም ያለቀውን እያየን የተጀመረውን ጫካ ባሰብን ጊዜ እንጠየቅ፣ ተጠየቁ እንላለን። አዎ አገራችንን የማንወደው ለምንድን ነው? በድፍረት ሀገራችንን በዚህ ልክ የምንጠላት ለምንድን ነው ብለን ብንጠይቅም ሙሉ ለሙሉ ስህተት አይሆንም። ብቻ እንጠየቅ፣ እናንተም ተጠየቁ። እንደ ጥላ በሄድንበት የምትከተለን መቼም የማትተኛልን ግብፅ አዲስ ዋና ከተማ ልትገነባ መሆኑን ወይ ደግሞ እየገነባች መሆኑ የአደባባይ ሐቅ ነው። ለዘመናት መዲና ሆና ያገለገለችውን ካይሮን ትታ በቻይና ድጋፍ ሌላ አዲስ መዲና ለመገንባት እየተራወጠች ነው። አዲሲቱ ዋና ከተማ ከካይሮ በስተ ምስራቅ 45 ኪሎ ሜትር የምትርቅ ሲሆን ተገንብታ ስታልቅ 6 ሚሊዮን ነዋሪዎችን ታስተናግዳለች። በዚህ አዲስ ግንባታ ካይሮ ከተለመደው መጨናነቅና ትፍግፍግ የምትገላገል ሲሆን አዲሱ መዲናም ለአስተዳደርና ለብልጽግና የምትስማማ ዘመናዊ መዲና ያደርጋታል ተብሎ ይታሰባል። እንግዲህ የአዲሲቱ መዲና ግንባታ ከመጀመሩም በላይ አንዳንድ የፕሮጀክቱ አካላት እስከ መጠናቀቅም መድረሳቸው እየታየ ነው። ቤተ መንግሥቱ፣ ፓርላማው፣ አብዛኞቹ መንግስታዊ መስሪያ ቤቶች፣ እንዲሁም ሌሎች የመስሪያ ቤት ግንባታዎች ሙሉ በሙሉ ተጠናቀው ሌላው ቀሪ ግንባታም ደግሞ በመጣደፍ ላይ መሆኑ እየታየ ነው። ግንባታው ሙሉ በሙሉ ሲያልቅ አዲሲቱ መዲና በአፍሪካ ረጅሙ ህንፃ፣ በአፍሪካ ትልቁ መስጂድና ሁለተኛ ትልቁ ስታዲየም እንዲሁም በመካከለኛው ምስራቅ ከሁሉም ትልቁ ቤተ ክርስቲያን እዚህ ውስጥ ይኖራል ወይ ደግሞ ግብፅ እንደ ሀገር ይኖራታል ማለት ነው በአዲሱ መዲናዋ ወገኖቼ። አዎ እንጠየቅ እንላለን። የግብፅ መሪ አዲስ አዲሲቷን ዋና ከተማ ለመገንባት ከሞላ ጎደል ሙሉ የግብፃውያን ድጋፍ አላቸው ማለት እንችላለን። እስካሁን ይህ ነው የሚባል የጎላ የሚታይ ተቃውሞም የለም። ወደ ሀገር የደሞ ልሰዳችሁ ወይ ደግሞ ከግብፅ ወደ እኛዋ ኢትዮጵያና ወደ እኛው እንመለስ። ኢትዮጵያ በመሪያው አማካኝነት አዲስ ዋና ከተማ አይደለም የጫካ ፕሮጀክት የተሰኘ አስደናቂ ሳተላይት ከተማ በመገንባት ላይ መሆኗ ይታወቃል። ብዙ ቢሊዮን ብሮች የፈሰሰበት ይህ ግንባታ በፕላን የተሰራ እጅግ ዘመናዊ ሕንፃዎች ያሉበት በአረንጓዴ ልምላሜ የተዋበና የመዲናዋን ብቻም ሳይሆን የኢትዮጵያንም እንዲሁም ሙሉ መልኳን የሚለውጥ ፕሮጀክት ነው። እስኪ እንጠየቅ ጎበዝ፣ እኛ ኢትዮጵያውያን ይህን ታይቶ የማያውቅ አዲስ ከተማ ግንባታ እንዴት ነው የተቀበል ነው? እንዲሁ ጥቂት ምሳሌዎችን ብቻ እንምዘዝ። ይህ ሁሉ ድሃ ባለበት አገር ቤተ መንግሥት መገንባት ቅንጦት አይደለምን? በመጀመሪያ ደረጃ ገንዘቡ ከየት ተገኘ? ቤተ መንግሥት ከመስራት ጦርነት ማቆም አይቀርምም? ቤተ መንግሥት ከመገንባት ለዜጎች ሥራ መፍጠር አይሻልም? ህዝብ የቸገረው እንጀራ ነው ቤተ መንግሥት፣ ድሃ የሚያድርበት ቤት አጥቷል፣ እነሱ ስለ ቤተ መንግሥት ይጨነቃሉ። የምትለብሰው የላት ተከናነበው አማራት ድሃ በሕልሙ ቅቤ ይጠጣል፣ አብይ በውኑ ቤተ መንግሥት ያነጻል። ወዘተ ወዘተ ርፈ ወዝንተ ለዓለም ጥያቄ ልንለውም እንችላለን። ክፋቱ ጥያቄ መጠየቁ ግን አይደለም። በሁሉም ወይ ደግሞ በመሰል ጥያቄዎቻችን በሁል ጊዜ ጥያቄዎቻችን ውስጥ ንጽህና መጥፋቱ ነው። ሌላው ቀርቶ የሚገነባው ቤተ መንግሥት ሳይሆን ሌላ በርካታ ፋይዳ ያለው ሳተላይት ከተማ እንደሆነ ለማመን ፈቃደኞች አይደለንም። ቢያንስ ያው ችግሩ ጠቅላይ ሚኒስትር አብይ ጀነራል አብዱል ፈታህ አልሲሲን አለመሆናቸው ይመስለኛል። ወይስ ኢትዮጵያውያን እንደ ግብፃውያን አለመሆናችን ነው? አዎ እየጠየቅን እንቀጥል። አገር ይቀድማል እንላለን። እኛ እንግዲህ ግብፅ ከሳውዲ አረቢያ፣ ከተባበሩት አረብ ኤምሬቶች፣ ከኳታርና ከባህሬን ጋር በመተባበር 350 ቢሊዮን ዶላር ሊያወጣ የሚችል ሜጋ የቱሪዝም ፕሮጀክት በመዘወር ላይ ትገኛለች። ካሁኑ ማለት ነው። የፕሮጀክቱ ዋነኛ ዓላማም ከታየ ከበረሃማ አሸዋ ውስጥና ከግብፅ ዳርቻዎች ውስጥ ተፈልፍለው ወጥተው የሚያበሩ ከተሞችን በመቆርቆር ቱሪዝም የግብፅ እድገት አንዱና ዋነኛው መሰረት መቆሚያ መዝለቂያ ማድረግ ነው። እነዚህ አምስት የመካከለኛው ምስራቅ አገሮች የቱሪዝምን ድንቅ ደሴት በአካባቢው ከመፍጠራቸውን ባለፈ ይህ ትስስርና መሰረት ተጠቅመው በአፍሪካ እንዲሁም በመካከለኛው ምስራቅ ጭምር የኢንቨስትመንት መሰረታቸውን ለማስፋት ያልማሉ ማለት ነው። መንገድ፣ ትራንስፖርት፣ መዝናኛ፣ ቴሌኮም፣ የቴክኖሎጂ ዝውውር፣ የሰዎች ዝውውር በዚህ ውስጥ ተስፋፋ ማለት ነው። ኢንቨስትመንት አደገ፣ ብልጽግና መጣ፣ የህዝብ ኑሮ ተሻሻለ ማለት ይህ ነው። የግብፅ የቱሪዝም ኢንዱስትሪን ካየነው እንግዲህ በየዓመቱ እያደገ ከመሆኑ በተጨማሪ በእነዚህ ፕሮጀክቶች አማካኝነት አገሪቱ አቅሟን የበለጠ አዳብራ በ2028 በቅርቡ በ23 ዓመታት ውስጥ ማለት ነው፣ ከመላው ዓለም 30 ሚሊዮን ቱሪስቶችን እስባለሁ እያለች ነው። ይህ በድፍረት እየተከወነ ያለው እንግዲህ የግብፁ ፕሮጀክት ማለት ነው። ከተሳካ ግብፅ በመጪዎቹ አራት ዓመታት ውስጥ የቱሪስቶችን ቁጥር በእጥፍ ማሳደግ ብቻ ሳይሆን ጥንታዊቷ የፈርዖኖች ሀገር በዓለም እጅግ ተወዳጅ ከሆኑ የቱሪስት መዳረሻ አንዷ ትሆናለች ማለት ነው። አዎ አገር ትቅደም እንላለን፣ መጠየቃችንንም እንቀጥላለን። አዲሱ ትውልድ ሃሳብ ነው፣ ናይል ወይም ሞት። ዘጠና ከመቶ የግብፅ ምድር እንግዲህ በረሃ መሆኑ ይታወቃል። ይህ በረሃ በብቸኝነት የሚያጠጣላቸው ንጹህ ውሃ የአባይ ውሃ ደግሞ ናይል ነው። ግብጾች ሌላ ምንም የውሃ ምንጭ ያው ስለሌላቸው ለመጠጥ የሚሆን ማለት ነው ንጹህ ፍሬሽ ወተር የሚባል ማለት ነው፣ ለመጠጥ፣ ለግብርና፣ ለንጽህና ለሁሉም ነገራቸው የሚጠቀሙት ያንኑ ወይ ደግሞ የእኛኑ በብዛት መከረኛ አባይ ነው። አባይን ግብጾች እንግዲህ ለዚህ ሁሉ ነገር ከመጠቀማቸው ባለፈ ሺህ ዘመናትን ላስቆጠረው ስልጣኔያቸው መሠረትም ስለሆነ ወንዙን የህይወት አባት ፋዘር ኦፍ ላይፍ እያሉ ነው የሚጠሩት። ታውቃላችሁ። በዚህ ሁሉ የተነሳ እንግዲህ ግብፃዊያን የአባይን ኢትዮጵያ ውስጥ መገደብ እንደ ትልቅ አደጋ፣ ገዳቢዋን ኢትዮጵያም እንደ ትልቅ ባላንጣ ይመለከቷታል። በዚህ የተነሳ የህዳሴ ግንባታን ለማበላሸት የሚራወጡት ፕሬዚደንት አልሲሲ ብቻ አይደሉም። ከሞላ ጎደል ሁሉም ግብጻዊያን ናቸው ማለት ይቻላል። አንዳንዱ ግብፃዊ አልሲሲን አይወዳቸውም እንዲሁም በርካታው ማለት ይቻላል። አንዳንዱ ከዚያም አልፎ አምባገነንና ጨፍጫፊ ጨካኝ ናቸው ይላል። ባልተገባ መንገድ ነው ወደ ሥልጣን የመጡት የተመረጡትን ፈንግለውም የሚለው አንዱ ክሳቸው ነው። በአባይ ጉዳይ ግን አልሲሲ ብሔራዊ ጀግናቸው ናቸው፣ አይደራደሩም። ለኢትዮጵያውያንስ ማን ነው ብሔራዊ ጀግና? ዛሬችን ጉዳይ ብቻ መዘዝን እንጂ በሁሉም ጉዳዮቻችን ወደኋላ በታሪክም ብንሄድ አንድ ብሔራዊ ጀግና ማፍራት ችለናል ወይ ብሎ መጠየቅ በጣም ተገቢ ነው። በኤፕሪል 2021 የግብጽ የፖለቲካ ፓርቲዎች ህብረት መሪ የሆኑት ሞሐመድ ጣይሲር ማታር ወይ ደግሞ ሞሐመድ ጣይሲር ማታር ማለቴ ነው የህዳሴ ግድብን በተመለከተ በፕሬዝዳንት አልሲሲ ላይ ሙሉ እምነት እንዳለው ገልጾ ሁሉም የግብጽ የፖለቲካ ፓርቲዎች ፕሬዚዳንቱን ደግፈው እንዲቆሙ ጥሪውን ማስተላለፉን እናስታውሳለን። አገርና አልሲሲ ሁለት የተለያዩ ፍጥረቶች ናቸው ለነሱ ወይ ደግሞ ሀገር ለገባው ማለት ነው። አልሲሲን ስለሚጠላ ግብፅን ገደል ትግባ የሚል አንጀት በፍጹም የለውም። ፕሬዚዳንቱን ስለሚቃወም አገር ምናባቷ አይልም አይባልም። የፕሬዚዳንቱን ወንበር ስለሚመኝ ግብፅ ላይ ጭቃ አይደፈድፍም። የገዛ ሀገሩን ጭቃና ደም ሲቀባ አይውልም። የግብፅ መፈክር በአሁን ጊዜ ስልጣን ወይ ሞት አይደለም፣ ናይል ወይ ሞት የሚል ነው። ናይልን ከሚያጡ ሁሉንም ቢያጡ ይሻላቸዋል። የእኛስ መፈክር ዘውድ ወይም ሞት የእሱን ውድቀት ወይም ሞት የሚል ነው። እዚህ ውስጥ ያለው ንጽጽር እጅግ ያማል። ደግሞ አዲስ እንበል ሀያ የህዳሴ ግድቦች። እንግዲህ አዲስ መዲና የመገንባት እቅዱ ያው ለግብፃውያን ይፋ የተደረገው የዛሬ አስር ዓመት ገደማ መሆኑን እናስታውሳለን። በ2015 ዓ ም ማለት ነው። አዲሱ መናገሻ ከተማቸው እንግዲህ 350 ቢሊዮን ዶላር የሚፈጅ የቱሪዝም ሜጋ ፕሮጀክት አልበቃቸው ብሎ አሁን ከሰሞኑ ደግሞ አልሲሲ ሌላ አስደናቂ ሜጋ ፕሮጀክት ይዘው ብቅ ብለዋል። ጅሪያን የተሰኘው ይህ አዲሱ ሜጋ ፕሮጀክት ከካይሮ በስተ ምዕራብ ያለውን በረሃ በእርሻና በስልጣኔ ጀነት ገነት ለማድረግ ያለመ እጅግ ዘመናዊ የሚባል ሌላኛው ፕሮጀክት ነው። ይህ የበረሃ ገነት 3.9 ሚሊዮን ሄክታር መሬት የሚለማበት ሲሆን ሰው ሰራሽ ካናልም ጭምር ይገነባበታል ተብሎ ነው የሚጠበቀው። እርሻው ስንዴ በቆሎና የመሳሰሉት የሚመረትበት፣ ግብፅ በምግብ ራሷ እንድትችል የሚደረግበት፣ ኢንዱስትሪና መገናኛ የተስፋፋበት፣ ለ250 ሺህ ግብፃውያን ሥራ የሚፈጥር እንዲሁም 80 ወለል ያላቸው ሰማይ ጠቀስ ህንፃዎች ዓለም አቀፍ ዩኒቨርሲቲዎችና ሆስፒታሎች የሚገጠገጡበት በሚሊዮን የሚቆጠሩ ቤቶች እንዲሁ ለዜጎች ለነዋሪዎች የሚገነቡበት ግብፅን ከዚህ ዘመን ወደዚያኛው የሚያሻግር አስደማሚ ፕሮጀክት ነው ተብሎለታል። እንግዲህ ጅሪያን የ1.5 ትሪሊየን የግብፅ ፓውንድ ወይም ደግሞ የ90 ቢሊዮን ዶላር ፕሮጀክት ነው። አስቡት። ማስታወስ ካስፈለገም እንግዲህ የታላቁ ህዳሴ ግድብ አጠቃላይ በየስንት ነው ብለን የምንጠይቅ፣ አራት ቢሊዮን ዶላር አካባቢ ነው። በዛሬ የገንዘብ ስሌት ጅሪያን ወደ ሀያ ሁለት ህዳሴ ግድቦችን አካባቢ ይገነባል እንደማለት ነው። ይህ ፕሮጀክት ኢትዮጵያ ውስጥ ቢሆን ቢያንስ ቢያንስ ቢያንስ እንዲያው ጨዋ ሆነን ካነሳን የሚከተሉት ጥያቄዎችና ትኪቶች መነሳታቸው አይቀርም። በረሃ ከምናለማ ለምን እርሻዎቻችንን አናለማም? ዘጠና ቢሊዮን ዶላር ለእያንዳንዳችን ቢከፋፍል ስንት ስንት ይደርሰናል? ኪሳችን ስንት ይገባል? የሚለማው በረሃ የሰሜን ኢትዮጵያ ነው የደቡብ ኢትዮጵያ የምስራቅ ኢትዮጵያ ነው የምዕራብ ኢትዮጵያ? ያ ሁሉ ሀብት ፈሶበት የለማው በረሃ እንደገና በረሃ ላለመሆኑ ዋስትና የሚሰጥ አካል አለ? ለኪሳራውስ ተጠያቂው ማን ነው? በእግዜር ስራ ገብቶ ሰው ሰራሽ ካናል መፍጠር ኢትዮጵያን የሚያስቀስፍ ሊሆን አይችልምን? ለመጪው ዓመት የታቀደው የኢትዮጵያ በጀት 35 ቢሊዮን ዶላር ሆኖ የዚህ እጥፍ በረሃ ላይ ለማፍሰስ የኢትዮጵያን ሀብትና የወደፊት ተስፋ የሚንበለበል እሳት ውስጥ መጨመር እንጂ ሌላ ምን ሊሆን ይችላል? ወዘተ ወዘተርፈ፣ እስከ ዘላዓለም፣ ያው ጥያቄውን የምንጠይቀው ኢትዮጵያን እያሰብን ሳይሆን ሌላ ሰው እያሰብን መሆኑ ነው። ለዛ ነው እንጠይቅ እንጠየቅ ያለው ለምን ይሆን በቅድሚያ አገራችንን የማናስበው ግን ብሎ መጠየቅ በእጅጉ ያስፈልጋል። ከሁሉ አስበልጠን ኢትዮጵያን የማንወደው ለምንድን ነው? ደፈረካልን በዚህ ልክ ሀገራችንን መታገላችንና መጥላታችን ከምን የመነጨ ነው ብሎ መጠየቅ ያስፈልጋል። ጎርጎራ ወንጪ ወደ ሀገራችን መተን የተሰሩትን እንኳን ብናይ ጎርጎራ፣ ወንጪ፣ ጨበራ፣ ጩርጩራ፣ ሳይንስ ሙዚየም፣ መስቀል አደባባይ፣ ቤኑና፣ እንጦጦ ፓርክ፣ ዩኒቲ ፓርክ፣ ወዳጅነት ፓርክ፣ አብሮት ቤተ መጽሐፍት፣ አድዋ ሙዚየም፣ ሳይንስ ሙዚየም፣ ታላቁ ቤተ መንግስት ሙዚየም፣ ኮንቬንሽን ሴንተርና ኮሪደር ልማት በአጠቃላይ ቢሰሉ የፈጀው ሁሉ ቢፈጅ ከዚያነሰም የበለጠም ቢሆን ቀጥታ ከመንግስት በጀት ከመንግስት ኪስ፣ ከሕዝብ ኪስም ያልወጣ በተወሰነ መልኳ ባለሀብቶች ተሳተፉበትና በተለያዩ ደጋፊዎች በልመና በጥየቃ የመጡ ከዛ ብዙዎች ደግሞ ጉልበታቸውን አዋጥተው ጊዜያቸውን ሰጥተው ያሳኩት ፕሮጀክት ነው። ግን ግን ከተነሳንበት እንደ ሀገር ንጽጽሩን ከጀመርን እንኳን እነኝን ሁሉ ሰርተን ያወጣነው ብር ከላይ ጠቀስነውን የቱሪዝም ፕሮጀክት የነገብፅም ለአንድ ፕሮጀክት ለፕሮጀክታቸው ያዙትን ያህል እንኳን አያክልም። ስለዚህ የእኛ ችግር ገንዘቡ አይደለም። የእኛ ችግር ጥያቄ አይደለም። የእኛ ችግር እውነትም አይመስለኝም። ትልቁ ችግራችን ሁሌም የምንጠይቀው አገራችንን እያሰብን ሳይሆን መሪዋን እያሰብን ነው። ይህ ወደኋላ ብንሄድም ኢትዮጵያ ታሪክ ውስጥ ያልተሻገርነው አንዱ ክፋት፣ ቅናት፣ ተንኮል፣ መጓተት፣ መጠላለፍ ሀገርን በቅናት መጣል ማንን እያሰብን መሪዋን እያሰብን ዋናው ፈተናችን የተሰራውን ሁሉ የምንቃወም ሀገራችንን ስለምንወድ ሳይሆን ሰውየውን ስለምንጠላ ሰዎቹን ስለምንጠላ ከመሪዎቹ ጋር ጠብና ቂም ዕልህ ቅናት ስለሚይዘን የምንቃወመው ኢትዮጵያን ይጠቅማል ብለን ሳይሆን ሰውየውን ይጎዳል ብለን ስለምናምን ነው ለዛም እንቃወማለን እንጠልፋለን ጭቃ እንለቀልቃለን የምንጮኸው ኢትዮጵያን ለማንሳት ሳይሆን ሰውየውን ለማውረድ ብቻ ነው። ወይ ደግሞ መሪዎችን ለማውረድ ብቻ ነው የምናስበው የምናሳብበውም ጭምር። በአንድ ዓይናችን ዙፋን ዙፋኑን ወንበር ወንበሩን እያየን ነው የምንናገረው። በልቦናችን ዘውዱን ዙፋኑን እያለምን ነው። ለማንኛውም ጠቅላይ ሚኒስትራችን ጫካ ፕሮጀክት ብለው የሰየሙትን የሳተላይት ከተማ አብይ ሲቲ ብለውት ቢሆን ሰማይ ታረሰ ወይ ተደረመሰ እንል ነበረ። ሰማይ ታረሰ ተደረመሰ እንልነበረ ነበር። ኧረ ከዚህም በላይ እንላለን። ለሚዲያው ጨዋነት ነው። ሲሲሲቲ እንግዲህ ያነሳ ነው እንዲሁም ደግሞ ይሰራል ለማለት እንጂ ጠቅላይ ሚኒስትሩም እንዳያደርጉት ለማለት አይደለም። እንኳንም ያላደረጉት በእርግጥ በኛ ማንነት ያሰኛል። ይህን የምንለው እሳቸውን ሳይሆን አገራችንን እያሰብን ነው። እኔ በግሌ ሀገሬን እያሰብኩ ነው ይህን የማስበው በአንድ ዓይኔ ዙፋኑ እያየው ሳይሆን፣ በአንድ ዓይኔ ሹመትና ስልጣን እያየው ሳይሆን፣ በሙሉ ዓይኔ ኢትዮጵያን እያየው ሀገሬን እያለምኩ ከፍታዋን እየናፈኩ ባላንጣችንንም ጭምር እያነጸርኩ ነው። እና እነዚህ የምናያቸው ጉዳዮች በሙሉ እኔ የወጠነውን ጫካ እዚህ ሀገር ላይ ትልቁ በሽታ ማንም ምንም ሊጀምር ይችላል። መጨረስ አለመቻሉ በትልቅ ማለም ብቻ ሳይሆን እሱን መጨረስ ይሄ የግንባታ ፕሮጀክቶቻችን ራሱ ህዳሴን ጨምሮ እዚህ ከተማ ውስጥ የምናየው ከዛ ደግሞ ፊትለፊታችን የምናየው አድዋ ሙዚየምን ስናይ አድዋ ሙዚየም ውስጥ መጨረሳችንን ከዛ አድዋን ማስቀጠላችን የዘመናችንን አድዋ ደግሞ እየሰራን መሆኑ የዘመናችን አድዋ ሙሉ የሚሆንባቸው ውሃዎቻችን ለጀመርናቸው ፕሮጀክቶች ግንባታዎቹ ከመጨረስ ባለፈ ግን ራስን ማሸነፍ ነው። ያሉ ነገሮች መገላለጥ ነው። ገላልጦ ያጎበጠንን ድህነት፣ ረሀብ፣ ችግር መገላገል ነው። ሲሲ አዲሱን ከተማ ከመግባታቸው ባሻገር አዲሱ አሁን በስንዴ በእርሻ በግሪነሪ ሌላ አዲስ ምድር ላይ ገነትን ጀነትን ለመፍጠር ያለሙት ለምን እንደሆነ ይገባናል። መወዳደራቸው ያቸ ፈርዖኖች ሀገር ተብላ የምትመለሰው ለ የምትባለዋን ሀገራቸው ለመመለስ የሚሰሩበትን ልክ የሚሰሩበትን ሚስጥር መመርመር ነው እንደ ሀገርኛ ከድህነቱ ላይ የከፋው ድህነት ሀብታችንን አለማወቃችን ሰሞኑም እንደምንለው ሀ ሁሉም ነገር ከሀ ይጀምራል ሀ ስንል ሀገር ማለት ነው ሀብት ስንል ነው መነሻችንን ፕራዮሪቲያችንን የተማርነውን የጨበጥነውን ያለንን አለማወቃችን ነው ስንል እንደነበረው እየሆነ ያለውም እንደዛ ነው እሱን አለማወቃችን ነው። እያደረግን ያለ ነው። እሱን ነው። እሱን ነበር ያልቻለበት። የቀጣዩ አለም እንዳልኳችሁ የግብፅ ማሳያው አስደንጋጭ ማሳያ አለ። እንደ ሀገርም ካየነው ትልቁ የቀጣዩ ዘመን ወዳደራችን በቀጣዩ ዘመን ምንጨብጥበት ካጎበጠን፣ ከሰበረን፣ ለተላላኪነት ከዳረገን ማንም በባንዳነት እንዲገዛን የሀብት የአእምሮም የሆድም ድህነት የጫነብን ይሄን ማድረግ ስላልቻለ ነው። የቀጣዩ ዓለም የቀጣዩ ዘመን መወዳደሪያ ነው። የቀጣዩን ትውልድ ሀገር የምንገነባው በዚህ መልኩ ነው። ይሄ ደግሞ እጃችን ላይ ያለ ነው። እንዲህ ያለ ስራ ነበር የሚፈልገው ያልቻልንበት እሱን ነበር እየሰራን ያለነው እሱን ነው። ሲሲሲቲ እና ጫካ ወይ ደግሞ እኔ አብይነት አብይነት ወደግሞ ስማርት ሲቲ ወደምንለው ጋር እያነጻጸን ባለው ሂደት ውስጥ ሁሉ የሆነው ካልሆነው፣ አሁን ለምሳሌ ከተሰራው ፒያሳ ወደ አልተሰሩት ፊት ለፊታቸው ወደምናያቸው፣ በዚህ በኩል ብንሄድ የተሰራ አለ፣ በዚህ በኩል ያልተሰራ አለ። ይሄን ማንጸሪያ፣ ይሄን የመስራት በረከት እዚህ ውስጥ ያለውን በረከት ሁሉ ማየት ያስችለናል። ይህ ማለት ብዙ መቻል ነው። ለምሳሌ አሁን በትንሹ ነዳ አድርገን ያየ ነው አለ አይደለ? ከዛ ጊዜ ከፒያሳ ፍንጫ ስር ደግሞ እንደምታዩት ለምሳሌ ወደ አዲሱ ገበያ ብንነዳ የተሰራውን ካልተሰራ፣ ይኸውላችሁ ህዝብ የሚሻገርበት መንገድ እዩ፣ የመኪና አቋቋሙን እዩ፣ ስርዓት። ይሄ ማለት መዘመን ማለት ነው፣ መሰልጠን ማለት ነው፣ ሀገርን መሸጥ ማለት ነው። ምስል ምስሉም፣ ዝም ብለህ እንደ አንድ ፎቶግራፈር፣ እንደ አንድ ቪዲዮግራፊ ባለሙያ ብናዩ ቢዩቲ አለ እዚህ ውስጥ ትውልድ የሚሰራበት ደግሞ መንፈስ መንፈስን መመገብም እዚህ ውስጥ የምናይበት ነው። ከዛ ውጭ ግን እንዲያው ብዙ የኛ ንግግር ሳያስፈልገው አሁን ትንሽ የነርተን የመጣንበት ከተሰራው ካልተሰራው ያለውን እንዲያውም የተሻለ ሰፈር እኮ ስለሆነ ነው ማለት። በአንጻራዊነት ሌሎች ሰፈሮች ብንሄድ ሰው ልጆች ለመሻገርም ለመራመድ የሚቸገሩበት ይኸውላችሁ፣ የሚራመዱ ሰዎችን እዩ። ከባስ ጋር ሰው እየተጋፋ ይራመዳል። ዜብራ የሚባል ነገር አለ፣ እንኳን የሳይክል መንገድ አለ መራመጃ መራመጃው ላይ ሲነገር ታያላችሁ። መራመጃው ላይ ተቆሞ ታያላችሁ። በዚህ ውስጥ ሁሉ ደግሞ ዝም ብለህ ስለ ሰው ነው እያወራ ስለ ድንጋይ አይደለም እያወራ ያለ ነው ሰውን ታሳቢ እንዳደረገ ለማየት ይኸውላችሁ፣ በቀኝ እዩ፣ በግራ ዩ የመኪና አቋቋም፣ የሰው አረማመድ፣ የሰው አሸጋገር ውበቱ ብትሉ፣ መሰረተ ልማትስ ከሴኩሪቲ ከምን አንጻር ብርሃን ማታ አለው። ይሄ መንገድ በጭለማ ሲነዳ የካሜራዎች አሉት፣ ሴኩሪቲ ካሜራዎች አሉት፣ መሰረተ ልማት የተሟላለት ነው አንዱ ኮሪደሩ ትልቁ ኮሪደር ብቻ አይባልም የሚያሰኙ እንዳልኳችሁ እነኚህ ተዝረክርከው የምናያቸው ቴሌ በዚህ መብራት ኃይል በዚህ ውሃ በዚህ የሚሉትን ጉዳዮች ሁሉ በውስጡ የያዘ ውድ የሆነ ለሰው ልጆች ተብሎ የሚሰራ ፕሮጀክት ማሳያ ነው። ጫካ እና ሲሲሲቲ ኢትዮጵያና ግብጽ የሰራ ነው ከወጠን ነው። ከዛ ስንጨርሰው ካለው በረከት ጋር እናንጽረው። በዚህ ሁሉ ውስጥ ደግሞ ራሳችንን እንጠይቅ ደግሞም እንጠየቅ። ለምንድ ነው በዚህ ልክ ከሀገራችን ጋር ጠብ የገጠምነው ብለን በትንሹ እናጠይቅ ብለን ነው መነሻችን፣ ነው ይሄ ጀመርን፣ ግን በብዙ እንቀጥላለን። ሀገርን አለማወቅ ነው። ሀገርን ለማወቅ ደግሞ መንቀሳቀስ ነው። ከቤት መውጣት ነው። በሆነ በሶስት በአራት ክፍል ባለች ወይ ደግሞ በሆነ ጫት ቤት ውስጥ የሆነ ሺሻ ቤት ውስጥ ቁጭ ብሎ ወይም ደግሞ ሌላ ሀገር ተጠግቶ ብልጭልጩ ማርኮዋችሁ ቀርታችሁ ያች የድሮ ሀገራችሁን እያሰባችሁ ደግሞ ሀገራችሁ በተሰራ ያላትን ካለማወቅ የተነሳ በልኳ አለመጠቀም በልኳ አለመስራትና አለመናገርም ቢመጣው ከዛ አንጻር ነው። ትንሽ ማንፀሪያ በቂ ነው። እንደ ሀገርም ወደ ጎረቤት ሀገርም ሻገር ብለን ጎረቤቶች ከወጠኑት ጋር መያያዝን ብናይ ብዙ ማሳያዎችን መጨበጥ ይቻላል። አዎ ኢትዮጵያ ወይ ሞት ብቻ እንበል። ሀገራችንን በዚህ ልክ የምንጠላው ለምንድን ነው ኢትዮጵያ ወይ ሞት ውረድ ኑረ አላዋጣንም ፍልና ከስካይ አላዋጣንም ሀብኖ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ከብሶ ነው